ጽሕፈት ቤት የ2017 ዓመተ ምሕረት የስራ ሪፖርት እና የ2018 ዓመተ ምሕረት እቅድ፣ የሂሳብ ገቢና ወጪ ሪፖርት እንደሚከተለው አንባል። የብፁዕ አቡነ ዮሐንስ የሀገረ ስብከታችን ሊቀጳጳስ ሐዋርያዊ አገልግሎትን በተመለከተ ብፁዕነታቸው በበጀት አመቱ ለ18 መነኮሳት የቁምስና፣ ለ540 ዲያቆናት የቅስና ለ20256 ደቀ መዛሙርት የዲቁና በድምሩ የ2814 አገልጋዮች ስልጣነ ክህነት ሰጥተዋል። በበጀት ዓመቱ ህንጻ ግንባታቸው የተጠናቀቀውን 13 አድባራት በያሉበት ወረዳ ቤተ ክህነት በመገኘት ባርከውና መርቀው ቅዳሴ ቤታቸውን አስከብረው ለመንፈሳዊ አገልግሎት አብቅተዋል። ብፁዕነታቸው በበጀት ዓመቱ በተለያየ መልኩ ተፈናቅለው በመጠለያ ድንኳን ለሚገኙት ምዕመናን፣ ለአይምሮ ሕሙማን፣ ጧሪ ቀባሪ ያጡ አረጋውያን የህፃናት ማሳደጊያ ማዕከላት በታላላቅ ዓበይት በዓላት በመገኘት ቡራኬና የማጽናኛ ትምህርት ሰጥተዋል፣ ድጋፍም አድርገዋል። በየአድባራቱ እየተገኙ የሚጠበቅባቸውን አባታዊ ቡራኬ፣ ትምህርተ ወንጌል፣ ሃይማኖታዊ አገልግሎት ሰጥተዋል። በበጀት ዓመቱ 46 አብያተ ክርስቲያናትን በአዲስ መልኩ መስርተዋል። ለ31 አድባራት ተደራቢ ጽላት በቅደውና ባርከው አስገብተዋል። 25 አድባራት የማዕረግ ስም ሰጥተዋል፣ አስተዳዳሪዎችንም ሹመዋል። ለ25 2 አድባራት አስተዳዳሪዎች በዘወሩና በእድገት መድበዋል። ብፁዕነታቸው በሀገረ ስብከቱ ለሚገነባው ባለ አራት ፎቅ ራስ አገዝ ህንፃ ግንባታ የሚሆን ከመንበረ ፓትሪያርክ ጠቅላይ ቤተ ክህነት የተመደበላቸውን የስራ ማስኬጃ 300 ሺህ ብር ለሀገረ ስብከቱ ገቢ አድርገዋል። በተጨማሪም በአሜሪካና በአውሮፓ ከሚገኙ የመንፈስ ቅዱስ ልጆቻቸው ከ11 ሚሊዮን 500 ሺህ ብር በላይ ገቢ አድርገዋል። መልካም አስተዳደሩን በተመለከተ በበጀት ዓመቱ በጎንደርስ ከተማ የምትገኘው የደረሰባት ወለቃ ለማርያም ቤተ ክርስቲያን ሕዝብ አቀፍ ገዳም ከአምሳ በላይ ግለሰቦች ጋር በነበረው ክርክር እስከ ሰበር ችሎት ተከራክራ 1278 ካሬ ሜትር የይዞታ ቦታዋን አስመልሳ ካርታ ተቀብላ ለጊዜው የስንዴ ምርት እያመረተችበት ሲሆን ለሚቀጥለው ደግሞ ቢዝነስ ፕላን እያሰራን እንገኛለን ለወረዳ ቤተ ክህነት ጽህፈት ቤት ልዩ ልዩ የስራ ክፍል ሶስት ሰራተኞች ለአድባራትና የገዳማት የአብነት መምህራን ልዩ ልዩ አገልጋዮች ሀያ ስምንት በድምሩ ሰላሳ አንድ ሰራተኞችንና አገልጋዮችን በቋሚነት ቀጥረናል የስብከተ ወንጌል መስፋፋትን በተመለከተ ሀገረ ስብከት የስብከተ ወንጌል ኮሚቴ በማዋቀር በሁሉም ወረዳ ቤተ ክህነትና ገዳማት አድባራት ኮሚቴ በመሰየም በተሰጠው መመሪያ መሰረት ኮሚቴዎች እንቅስቃሴ እያደረጉ ይገኛል። የስብከተ ወንጌል ማስፋፊያና ማጠናከሪያ አንድ ፐርሰንት ከመስከረም አንድ 2017 ዓ ም ጀምሮ የሀገረ ስብከቱ እና የጎንደር ርእሰ ከተማ ወረዳ ቤተ ክህነት ሰራተኞች የአባልነት ክፍያ እየከፈሉ የሚገኙ ሲሆን ሌሎች ወረዳዎችንና ገዳማት አድባራት የተወሰኑት ከፍተዋል። የተወሰኑት ደግሞ ለመክፈል በዝግጅት ላይ ይገኛሉ። ሀገረ ስብከቱና ማህበረ ቅዱሳን የጋራ ዝግጅት በማድረግ ለአርባ አንድ ካህናት የተጠቂ ስብከተ ወንጌል ስልጠናት ተሰጥቷል። በየአድባራቱ ያሉ ሰባክያን ወንጌል መምህራን ወቅቱን የዋጀ ትምህርተ ሃይማኖት እንዲሰጡ በማድረግ በበጀት ዓመቱ ከያማንያን ወይም የሌላ እምነት ተከታዮች የነበሩ በድምሩ አንድ መቶ ሰባ የሚሆኑ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ተጠምቀው የሥላሴ ልጅነትን አግኝተዋል። በይበልጥ በምዕራብ በለሳ ወረዳ ቤተ ክህነት ለሁለት ግለሰቦች ከእስልምና እምነት ወደ ኦርቶዶክሳዊ ቤተ ክርስቲያን ለተመለሱ አማንያን የቤት መገልገያ ቁሳቁሶችን ከመስጠት በተጨማሪ ለእያንዳንዳቸው 30 30 ሺህ ብር ድጋፍ ተደርጎላቸዋል። በጎንደር ዙሪያ ወረዳ ቤተ ክህነት ለአስር ጊዜ ጠቅላላ ጉባኤ ህዝቡን በመሰብሰብ የስብከት ወንጌል ጉባኤ እንዲካሄድ ተደርጓል። በማሰሮ ደም ወረዳ ቤተ ክህነት ለሁለት ተከታታይ ቀናት መላውን ህዝበ ክርስቲያን በማሰባሰብ ግድያ እና ደም መመለስ ዙሪያ ወይም ጥቁር ደም በሚባል ባህል የተያዘውን ህዝብ ሰፊ ጉባኤ በማዘጋጀት በማስተማር ህዝቡ እንዲታረቅና ነብስ መግደል ኃጢአት መሆኑን እንዲገነዘብ ተደርጓል። የሰበካ ጉባኤ ስራ እንቅስቃሴን በተመለከተ በበጀት ዓመቱ በሀገረ ስብከቱ በተዘጋጀው የሶስት ቀናት አውደ ዓመታዊ ስብከተውኝ የሰበካ ጉባኤ ጠቅላላ ጉባኤ የሁሉም ወረዳ ቤተ ክህነት ጽሕፈት ቤቶች የስራ አስፈጻሚ አካላት እንዲሁም የገዳማትና አድባራት አስተዳዳሪዎችና ሰበካ ጉባኤን በመሰብሰብ በአስር ዓመቱ የመሪ ዕቅድ አስተዳደር ስልጠና እንዲሁም የገቢና የወጭ አያያዝ በአጠቃላይ ለሶስት ቀን ስልጠና ተሰጥቷል። በአስር ዓመቱ መሪ እቅድ በእቅድ አዘገጃጀት፣ በስራ አመራር፣ በትምህርት ስርዓትና በስብከት ወንጌል ዙሪያ አመርቂ የሆነ ስልጠና ተሰጥቷል። የሰንበት ትምህርት ቤት ክትትልን በተመለከተ በበጀት ዓመቱ ከዚህ በፊት ሰንበት ትምህርት ቤት ለማጠናከር በተሰጠው የስራ መመሪያ መሰረት በአራት አድባራት ለሰንበት ትምህርት ቤቶች ሰባኪ ወንጌል ተቀጥሯል። በሶስት ወረዳዎች በአዲስ መልኩ የሰንበት ትምህርት ቤት አንድነት ተዋቅሯል። በስምንት አድባራት በአዲስ መልኩ የሰንበት ትምህርት ቤት ተቋቁሟል። በበጀት ዓመቱ ለ51 ደቀ መዛሙርት ለሰንበት ትምህርት ቤቶች ተተኪ ሰባካያንና የአንድ ወር ስልጠና ተሰጥቷል። ሰኔ አንድ ቀን 2017 ዓ.ም የሚከበረውን ታላቁን በዓለ ጰራቅሊጦስ በታላቅ ድምቀት አክብረላል። እቅድና ልማትን በተመለከተ በበጀት ዓመቱ በሁሉም ወረዳዎች ርዕሰ ከተማ የሚገኙ አድባራት የካህናትን ኑሮን ለማሻሸል የቤተ ክርስቲያኗ የገንዘብ ገቢ ለማሳደግ የሚያስችል በየአካባቢ ያለውን ተፈጥሮና ጸጋ ሀብት መሰረት ያደረገ ራስ አገዝ የገቢ ማስገኛ እንዲቋቋም የስራ መመሪያ ተሰጥቷል። በሁሉም የወረዳ ቤተ ክህነት ጽህፈት ቤት በመንበረ ፓትርያርክ ጠቅላይ ቤተ ክህነት የተዘጋጀው የአስር ዓመት መሪ እቅድ መሰረት ያደረገ ስራ እንዲሰራ ምንም ሁኔታው ከወቅታዊ ጉዳይ አንጻር አመች ባይሆንም እንደ ሀገረ ስብከቱ እንደ ጎንደር ከተማ ወረዳ ቤተ ክህነትና፣ አዘዙ ወረዳ ቤተ ክህነት፣ ጎንደር ዙሪያ ወረዳ ቤተ ክህነት ስልጠና ሰጥተን ወደ ስራ ገብተን በእንቅስቃሴ ላይ እንገኛለን። የሀገረ ስብከቱ ባለ አራት ፎቅ ራስ አገዝ ህንፃ ግንባታው ሙሉ በሙሉ ተጠናቆ በአሁኑ ሰዓት ስራ ጀምሮ ከስድስት መቶ ሺህ ብር በላይ በየወሩ ገቢ ያስገኛል። የደብረ መድኃን የመካነ ሕይወት ፊት አቦ የጸበል ቦታ ግንባታው ተጠናቆ አገልግሎት እየሰጠ ይገኛል። የደብረ መድኃኒት አብየ ጊዜ ቅድስት ኪዳን ምሮቶ ቅዱስ መርቆሬዎስ ቤተክርስቲያን የዘማዊ ትምህርት ቤት ተገንብቶ ግንባታው ዘጠና ፐርሰንት ደርሶ ይገኛል። የሐመረኖ ሰለስቱ ምዕት የመጻሕፍት ተመነኮረሳት ጉባኤ ቤት እጅግ በዘመናዊ መልኩ ተዘጋጅቶ አገልግሎት እየሰጠ ይገኛል። ትምህርትና ስልጠናን በተመለከተ በበጀት ዓመቱ በሀገረ ስብከቱ ዙር በሚገኙት የአብነት ምስክር ጉባኤ ቤቶች አንደኛ በመካነ ነገስት ግምጃ ቤት ማርያም ቤተ ክርስቲያን የአዲሳት እና የሊቃውንት መጻሕፍት ትርጓሜ ምስክር ጉባኤ ቤት ሀያ አንድ ደቀ መዛሙርት፣ ሁለተኛ በደብረ ኃይል ወደብረ ጥበባት አለማርያም ካቴድራል የአቋቋም ምስክር ጉባኤ ቤት 72 ደቀ መዛሙርት፣ ሶስተኛ በደብረ መዊ ቀዳሜ አድባራት አበራ ቅዱስ ጊዮርጊስ ቤተ ክርስቲያን የቅኔ ምስክር ጉባኤ ቤት 18 ደቀ መዛሙርት፣ አራተኛ በደብረ ምህረት አቡነ ቤት ቅዱስ ገብርኤል ቤተ ክርስቲያን የቅኔ ጉባኤ ምስክር ጉባኤ ቤት 22 ደቀ መዛሙርት በድምሩ 133 ደቀ መዛሙርት ሲከታተሉት የነበረውን የአብነት ትምህርት ቤት አጠናቀው በብፁዕ አቡነ ዮሐንስ የሀገረ ስብከታችን ሊቀ ጳጳስ አማካኝነት የመምህርነት ምስክር ተቀብለዋል። የካቲት አንድ ቀን ከየካቲት አንድ ቀን እስከ ሚያዝያ 30 2017 ዓ ም ለሦስት ወራት በልዩ ልዩ ስርዓተ ትምህርት ከየወረዳው ተመልምለው ለመጡ ካህናት ስልጠና ተሰጥቷል። በሀገረ ስብከቱ ፈቃድና በማህበረ ቅዱሳን ጎንደር ማዕከል አስተባባሪነት ለ231 ካህናት በበጀት የተደገፈ በዕቅበተ እምነት፣ በስርዓተ ትምህርት፣ በስርዓተ ኖሎት፣ በሰብከተ ወንጌል ዘዴና በምስጢራተ ቤተ ክርስቲያን ልዩ ስልጠና ተሰጥቷል። በ2017 ዓመተ ምሕረት ለጠቅላይመደመንመር ፓትርያርክ ጠቅላይ ቤተ ክህነት 20 ፐርሰንት እና ለመንፈሳዊ ኮሌጆች በአጠቃላይ 35 ፐርሰንት ድርሻ አስራ ሁለት ሚሊዮን ሦስት መቶ ሰላሳ ሁለት ሺህ ዘጠኝ መቶ ሃያ ሰባት ብር ከአስራ አራት ሳንቲም ገቢ ያደረግንበትን የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ዮሐንስ ለብፁዕ ወቅዱስ አባታችን እንዲያስረክቡልኝ በትሕትና ጠይቃለሁ። አመሰግናለሁ።